ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም። አንድ የፈጠራ ወሬና አሉባልታ ለማጥራት ያህል ብዙ ሰዎች አንዲት ትንሽ የአእምሮ እክል አለባት የምትባለው ከኡጋንዳ የምታወራውን ነገር ለመከላከል እኔ የሚያውቁ ሰዎች ብዙ ምስክርነት ሲሰጡ አይቻለሁ። ነገሩ ይችላ ብዬ ነበረ፣ ግን ለነዛ ሰዎች የሚሆን ማስረጃዎች እኔ ማቅረብ ስላለብኝ የሆነ ሰው የሆነ ነገር ሲል ሲዋሽ፣ መዋሸቱን ለማስረዳት ተገቢ ስለሚሆን ሶሻል ሚዲያ ውስጥ ስላለው የሰዎችን አእምሮ ላለማዛባት እውነታውን መናገር የግድ አስፈላጊ ነው መሆኑ ቤታችን መጀመሪያ የምትከራከረው አንተ ጥበበ ነህ ብላ ነበረ። እኔ ጥበብ አይደለውም ሀይሉ ነኝ አልኳት። በጣም ደጋግሜ ነገርኳት፣ ከአስር ጊዜ በላይ ነገርኳት። አረጋግጫ ያለው ፎቶንትን ምናምን ጥበብ ስለሚባለው ሰው ማወቅ የሐረር ፖሊስ የነበረ ከዛ አዲስ አበባ በነበረ ጊዜ የሆኑ ሰዎች ሰው ገደሉ ተብሎ የአቶ ደጀኔ ቤተሰብ ሰራተኞች የሚባሉ ሰዎች ታስረው ነበር ቢያንኬዝ እያጣሩ በነበረበት ሰዓት የተለያዩ ምስክሮች እነሱ ናቸው የገደሉት የሚል ምስክር ቀርቦ ነበር። የሞተው ሰውዬ ደግሞ የሟች ሚስት አይታ አካሉ ላይ ፊቱ እንዳይታይ አድርጎ ፊቱ ጠፍቶ ስለነበረ እግሩን አይታ የኔ ባል ነው ብላ ስላረጋገጠች ከዛ በኋላ ያሰውዬ ሞተ ተብሎ እነዛ ሰዎች ገዳይ ተብሎ ታስሮ ተፈርዶባቸው ነበር እስከ ፍርድ ቤት ጥበብ አዲስ አበባ ተቀይሮ ከመጣ በኋላ ሟችም ገደሉም የተባሉት ያውቃቸው ስለነበረ ጉዳዩም ላይ ጥልቀት ያለ እውቀት ስለነበረው ሞተ የተባለውን ሰውዬ አቃቂ የጥምቀተ ባህር ላይ አየሁ። ከዛ ከጀርባው ሄዳለኝ እና ስሙን ስጠራው ከሮጥ ያያዘዋለኝ ያዝ ነው ከዛ ያዝ ነው ቃሉን ተቀበልኩትና ለፌዴራል ምራ ማስተባበሪያ ሰጥተን ወደ ሐረር ተመልሶ የታሰሩ ሰዎች ተፈቱ። እና ይሄ የሚያሳየው ምንድን ነው? ጥበበ ኢቭን እንኳን የሞያ ስህተት ገጥሞት ቢሆን ነገሩን ሳይረሳ ከጊዜ በኋላ የታሰሩ ሰዎች አሉ ብሎ አስቦ ነፃ እንዲወጡ ያን ነገር ማድረጉ ጨዋነቱን የሚያሳይ እንጂ የሚያስወቅሱ አይደለም። እሷ የሆነ መጽሐፍ አንብቤያለሁ የሆነ መጽሐፍ ተጽፈዋል የምትለው አለ፣ ግን ሰዎች የፈለጉትን ነገር ሊጽፉ ይችላሉ፣ እውነታውን አይቀይረውም። ሌላው ሰዎቹ አማሮች ናቸው ጉራጌዎች አይደሉም የሚል ነው። እኔ ቃሉን የተቀበልኩት ሰው ይሄ ሞተ የተባለው ሰውዬ ነው የማውቀው፣ እነዛ የታሰሩት ሰዎች አላውቃቸውም። ሀረር ናቸው። ሀረር ጄ ወይም ሰርቼ አላውቅም ሄጄ ስልም ፖሊስ ሆኜ ሰርቼ አላውቅም። ፖሊስ ከሆንኩ በኋላም ሀረር ሄጄ አላውቅም። ስለዚህ ይሄ ሰውዬ በነገረኝ ጉራጌዎች ናቸው እንደዚህ የመጡ ናቸው በመሀል ሀገር ሰው ናቸው ካለው ተነስቼ ነው ጉራጌ ያልኩት። አማራ ከሆኑ አማራ አርጋችሁ ቀይሩት። ይ ከባድ ነገር አለ። ሌላው ግን እሷ በፊት ጥበበ ነበር ክርክሯ ጥበብ አለመሆኔ በጣም ሲረጋገጥና እኔ ሀይሉ መሆኔ ሲታወቅ፣ አሁን ደግሞ ምን አለች? ሰመጉ ውስጥ ስሙ ደጋግሞ ሲነሳ ሰማ ነበር ይሄ ሰውዬ የቅንጅት ሰዎችና የግንቦት ሰባት ሰዎችን ያሰቃይ ነበረ። ምናምን እያለች ደግሞ ሌላ ቪዲዮ ሰራች። እንግዲህ ካፈር ኳ ያመልሰኝ ከሆነ እኔ እኔ ፖሊስ እያለው ቅንጅት የሚባልም ግንቦት ሰባት የሚባልም አልነበረም። ዋሾ ውሸታም፣ እህቴ የአእምሮ ችግር ካለብሽ ሐኪም ቤት ሂጂ እንጂ እንደዚህ ነጭ ወሬ አታወሪ። ቅንጅት የሚባለው ሲኖር እኔ ፖሊስ አልነበርኩም። ከዛ በፊት ቤቶ ግንቦት ሰባትማ እንደውም በኋላ ነው የመጣው። በጣም ስለዚህ አልነበርኩም። በሌለውበት እንዴት ነው መረምራቸው? አንድ ሰው ከአንድ መስሪያ ቤት ከወጣ፣ አንቺ የሆነ ጠበቃ ከሆንሽ ወይ ፍርድ ቤት ምሰሪ ከሆነ ከወጣሽ በኋላ እንደት አድርገሽ ነው ዳኝነት የምትቀመጭው? ወይም ደግሞ አንድ ፖሊስ ከስራው ከወጣ በኋላ እንደገና ገብቶ ይመረምራል? ገብቶ እንትን ይላል? እንደዚህ አይነቱ ውሸት ስታወሪ መጠንቀቅ አለብሽ። እኔ የሰራሁት በፖሊስ ቤት ውስጥ ከ1985 እስከ 1996 ነው። እኔ አንድም ጊዜ የፖለቲካ ወንጀል መርምሬ አላቅም። እኔ ከባድ ወንጀሎች ማለት ዘረፋ፣ እንደዚህ አንዳንድ የጦር መሳሪያ ዘረፋ፣ የተለያዩ ተለቅተል ሌሎች ወንጀሎችን የሚዘርፉትን ሰዎች መረመር ነበረ። ሌሎች አይነት ደረቅ ወንጀሎችን መረመር ነበር። የፖለቲካ ወንጀል መረምር አላውቅም። ማዕከላዊም ሰርቼ አላውቅም። ስለዚህ ብዙ ጓደኞች ያሉ እዚህ የሚያውቁ። ስለዚህ አንቺ ውሸት በልክ ልታበጅለት ይገባል። የግድ ሁሉ ነገር የመኑኝ አትበይ። አብዛኛው ምታወሪው ነገር ውሸት መሆኑ ከዚህ ማወቅ ይቻላል። በሐረር አካባቢ ያላችሁ ሰዎች፣ በድሬዳዋ ያላችሁ ሰዎች ኤልሳ ታማኝ ነች ብላችሁ ሰነድ ምትልኩላችሁ ሰዎች አቁሙ። ምክንያቱም ሰነዶቻችሁን ትለጥፋቸዋል። ሰነድ በማስረጃነት የሚያዘው እሷ ስትከሰስ ምታቀርበው እንጂ በፕሬስ ስትከሰስ አይ ይሄ መረጃ አለኝ ብላ ምታቀርበው እንጂ የሚለጠፍ አይደለም። ከተለጠፈ የለጠፈውን ሰው ማን እንደላከለት ስለሚታወቅ እናንተን አደጋ ውስጥ ትከታቸዋል። ስለዚህ እች ልጅ የምትሰራው ለማን ነው የሚለውም ብታመዛዝኑ ጥሩ ነው። ራሳችሁን አደጋ አትጣሉ። ለእሷ ምንም መረጃ አትቷል። ምክንያቱም በቦታዋ ላይ አይደለችም። የሆነ ጊዜ ታማኝ ልትሆን ትችላለች። አሁን ግን አይደለች። ኤንዌስ ብዙ ስም ማጣቶችን አድርጋለች። እንዲጠራ የምፈልገው እሷ ቅንጅትና ግንቦት ሰባት ባለችው ጊዜ እኔ አልነበርኩም፣ ሀረር ፖሊስ ሰርቻ አላውቅም። ከእንደገና ደግሞ ጥበባ አይደለሁም ሀይሉ ነኝ የሚለውን ዛሬ የመጨረሻ ይህን መልዕክት ሳስተላልፋሉ። ስለ አዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።